መጽሐፍ ቅዱስ የሚለው እንደሆነ ታውቃላችሁ። ኢየሱስ ሐሙስ ዕለት ማታ ነው ኢየሱስ የተያዘው ከምሽቱ አራት ሰዓት። ሮብ ዕለት ማታ ግን ሌለኛ ውራት ነበረ ስምዖን ለምጻሙ ቤት፣ ሀብታሙ ሰውዬ ቤት ማለት ነው። እና ኢየሱስ እዛ በተጋበዘበት ነው እቺ ሴት እቺ ሴት ያላዛር እህት ነች በነገራችን ላይ ወንድሟንም ከሞት አስነስቷል ኢየሱስ ድርብርብ ውለታ ያለባት ነች። ግን ሉቃስ ሲጽፍ ምን ይላል? በከተማ የታወቀች ኃጢአተኛ ነበረች ነው የሚለው ባጭር ቃል በከተማ እና አይታችሁ ከሆነ ስትመጣ እግሩ ስር ከሰበረች በኋላ ኢየሱስ አንድ ቃል ነው የተናገረው። ብዙ ስለተደረገላት ነው የሚል ቃል። ብዙ ከተደረገለት ብዙ ይጠበቃል። ይሄ አልባስጥሮስ ያለው በጣም ብዙ ምረት የተደረገለት ሰው ጋር፣ በጣም ደካማ፣ በጣም አጥያተኛ እዚህ ግባ የማይባል ሰው ጋር ይሄ የምረት አምልኮ አለ። ምሮኛል የሚል ሰው ነው ይሄን መስበር የሚችለው ይቅር ብሎኛል ረድቶኛል የሚል ሰው ነው ይሄንን ማድረግ የሚችለው እና ይቺ ሴት በከተማ የታወቀች አጥያተኛ ነች፣ በከተማ ውድ የሆነ አምልኮ ግን እሷ ጋር ነው ያለው ጌታ የተመሰገነ። ለምንድን ነው አምልኮን ከጻድቃን አይደለም እሱ የሚቀበለው፣ እየማረ ነው የሚቀበለው ይቅር እያለ ነው የሚቀበለው። እንደውም ለሰው ዞር ብሎ ሲያስረዳው በዲናር መስሎ ነው ያስረዳው አይደለም። አስታውሳቸዋል። ይሄን ያህል ሚሊየን እዳ የነበረበት ሰው ና ይሄን ያህል ቢሊየን የነበረበት በእኛ ቋንቋ ማለት ነው ዲናር ስለማይገባን እንደዚህ። ይቅር ቢባሉ የትኛው ነው እንዳርጋው በዳሱ በጭንቅላቱ የሚተከለው አለ። ቢሊየን የተሰረየለት ነው ዩጋችሚ እና ቢሊየን ይቅር የተባለ ሰው እዚህ ካለ አልባጥሮስ ለመስበር ይችላል። አምልኮ የሚያነሳሳው ምህረቱን እቺን ስሙኝ እግዚአብሔር ኃጢአት በማይሰሩ ሰዎች ደስ ይለዋል አይልም። ሳነብ በምረቱ በሚታመኑት ግን ደስ ይለዋል። ለምን አንድ ዎችማን የሚባል እግዚአብሔር ሰው ሲናገር በዚች ምድር ላይ እንዲህ በመንገዱ ላይ የሄዳችሁ አቧራ አይንካኝ ማለት አይቻልም አለ። ቢኮስ ኃጢአትን አናደርግም ማለት አንችልም። አንሳሳትም ማለት አንችልም። በምረቱ በሚታመኑት ግን ደስ ይለዋል ይላል። ዝም ብሎ እኔ ለአምልኮ አልበቃም እግሩ ስር እጅ መስገድ አልበቃም ብለው ገለል ላሉት አይደለም። ይቺ ሴት ባልተጠራችበት ነው ያንን ውድ ነገር ይዛ ገብታ፣ በጓሮ በር ይዛ ገብታ ፊት ለፊት ያፈረጠችው። በጣም ኃጢአተኛ ሰው በጣም ደካማ ሰው እዚህ ካለ ኢየሱስ ከዛ ሰው እጅ አልባስጥሮሱን ይቀበላል። መጥቶ መስበር መብት አለው። የአምልኮ ደግሞ ትራፊክም ሆነ ፖሊስ እሱ ብቻ ነው። አምልኮ ቀማሽ ኢየሱስ ነው። አምልኮን ቀምሶ ይሄን እቀበላለሁ ይሄን አልቀበልም። አንዳንድ ሰው ፂሙን ያስረዝማል ቸርች ውስጥ ተነስቱ ቸርች ውስጥ ሁለት ልዩነት ሊኖረን ይችላል የተያዘ ሌባ እና ያልተያዘ ብዙ ጊዜ የሚመጻደቀው ያልተያዘው ሌባ ነው በተያዘው ሌባ ዩጋች ስለዚህ ሁላችንም እግዚአብሔር ፊት ያጠፋ ነው የሰረቅ ነው ከእሱ እሱ ፊት መሆን ማንችለው ብዙ ነገሮች አሉ እግዚአብሔር በእግዚአብሔር መነጽር ሁላችንም ኃጢአተኞች ነን ደካሞች ነን እና ሌላው ላይ ይሄ ይህቺ ትዘምራለች እንዴ ያቺ ትዘምራለች እንዴ ምናምን የሚለው ሰውዬ ስላልተያዘ ነው ዩጋችሚ እጅ ግን በከተማ ሁሉ የታወቀች ስለሆነ ከተማ ያዛት ሴት ስለሆነች ምንም አድርጋት ይችልም። ምሯታል የሆነ ቀን ኃጢአቷን ደምስሶታል፣ የሆነ ቀን በደሏን ይቅር ይብሏል። ስለዚህ ለአምልኮ የመጀመሪያው አነሳሽ ነገር ምንድን ነው ካላችሁኝ ምንድን ያለው ዳዊት ሲናገር ነፍሴ ሆይ ኃጢአትሽን ይቅር የሚል ነው። ከዛ ነው የሚጀምረው። ደዌ እንኳን ሁለተኛ ነው። መጀመሪያ ኃጢአትሽን ይቅር የሚል ቀጥሎ ደዌሽን የሚፈውስ። ኃጢአት ምሮ ብቻ አይደለም፣ ቀጥሎ የደዌ ይፈውስም አለ። ኧረ በደንብ አሜን ስለዚህ በጣም እግዚአብሔር ማምለክ እፈልጋለሁ የሚል ሰው ኃጢአቱን ይቅር እንደተባለ ማሰብ አለበት። የእኛ ኃጢአት ደግሞ ይቅር የተባለው እንደ ዳዊት ዘመን አይደለም። ኃጢአቱ የማይቆጠርበት ነው የሚለው። ጭራሽ መቁጠሪያው ነቅሎ ነው የጣለ። እኔ ላይ የሚቆጠር ነገር የለም። አሜን በሏ። ባልቦላው ተምንድ ባልቦላ ነው፣ ቆጣሪ ሁን ምንም ምንም በሉት ብቻ። በኢየሱስም ተነቅሏል። ወንድሜ ብቻ ነው ሊቆጥር የሚችለው ምን አለ? ያኛው የጠፋው ልጅ ሲመለስ ምንድን ነው ያለው? ታስታውሳላችሁ? ገንዘቡን ከእንትን ጋ አጥፍቶ ለመጣ ሰው ምናምን አለ። ምቀኛ መንፈስ ብዙ ጊዜ ቤት ነው የሚኖረው። ይሁን እንጂ ምን አለ? አንተ ዝም ብለህ ከፈለክ በጋለ ያረድክ ብላ እሱ በተደገሰለት አትቅና ነው የተባለው። ስለዚህ ወንድሙን የሚያይሰው አልባስጥሮስ መስበር አይችልም። ኃጢአቱን የሚያይሰው ምህረት እንዳገኘ በኢየሱስ ደም እንደጸዳ ጻድቅ እንደሆነ ልጅ እንደሆነ የገባው ሰው ግን አልባስጥሮሱን መስበር ይችላል። እኔ ግን ብዙ ተደርጎልኛል፣ ብዙ ምሮኛል፣ የእኔን ነው ማቀው ብዙ የተማረ ሰው ደግሞ ብዙ ማድረግ ይችላል። ጌታ የተመሰገነ ይሁን። ፂማሙ ሰውዬ ግን ምንድን ነው ያለው? እቺ ሴት ማን እንደሆነች ቢያቅ ኖሮ ነው ያለው። ሰውየው ሲተቻት ይሁላችሁ። በደንብ ስሙ። አምልኮ በዛ ዘመን እንግዳ ቤታችሁ ሲመጣ ግንባር ነው የሚሳማው? ልክ ነኝ አይደለም እሷ ግን እግር ነው የሳመችው። ርቀቱን ይዩት፣ ከግንባር ወደታች ነው የወረደችው። አምልኮ ባህል አያግደውም። ዘቅዝቃ ነው የጀመረችው። አሜን ነው በባህላችን ወገኖች፣ እግር አይሳም ማለት ለሴትያ ዘቀዘቀችው ፎጣ ነው የሚቀርበው፣ እሷ ግን ፀጉር ነው ያቀረበችው። ሊያውም ሂዩማን ሄር እንዳይመስል ሪል ኦርጋኒክ ጸጉር ነው፣ ኦሪጂናል ጸጉር ነው ያቀረበችው። ምን ማለት መሰለ፣ ያኛው ተጸይፎታል እኮ ኢየሱስን ግንባሩን እንኳን ለመሳም። ለምን ራይቸስ ነኝ ብሎ ያምናል። ቅዱስ ነኝ ብሎ ያምናል፣ ጻድቅ ነኝ ብሎ ያምናል። እሷ ግን የአንተን ግንባር መሳማ አይገባኝም ብላ እግር ማስታጠቢያ ውሃ ይዛ አይደለም የመጣችው። ውሃ አይደለም ያቀረበችው። አንተ ለእግሬ ውሃ ላቀረብክልኝ አነጻጸራቸው፣ እሱ ውሃ በማስታጠቢያ እንትን ሲቀርበው፣ እሷ ግን እንባን ያቀረበችው እንቧን ያዘራችው እግሩ ላይ አሜን። በእንባን ያጠበችው በፎጧ ጸጉሯን የሳመችው እግሩን ነው አቧራውን ነው በረባሶን ነው የሳመችው። ስለዚህ እግዚአብሔር የእሷን አምልኮ ተቀበለ። እዚህ ውስጥ አንድ ሰው የበታችነት የሚሰማው ዝቅተኝነት የሚሰማው እኔ ለእግዚአብሔር ማቅረብ አልችልም የሚል ሰው እንዳይኖር፣ ኢየሱስ የደካማውን አምልኮ ይቀበላል፣ የኃጢአተኛውን አምልኮ ይቀበላል። በደም አጽድቶን የቀደሰው ሰው ካለ ማምለክ መብቱ ነው። ወደ ቅድስተ ቅዱሳን የገባ ነው፣ በሱ ደም ነው። ጮክ ያለ አሜን። ስለዚህ የበታችነት እየተሰማን ሳይሆን ያለመሳቀቅ፣ ያለበታችነት ስሜት ራይቸስነስ ሚንስ ኢ ን ጋድ ጊልቲ ን ጋ። ስለዚህ ያለ ጊልቲ ኮንሽስ በክርስቶስ ደም ቅድስተ ቅዱሳን ገብተን የማመለክ መብት አለን። ዳዊት በነገራችን ላይ የመጨረሻ አብዶ ያመለከም እንደሆነ ታውቃላችሁ። ከፋንደ እያለ ያንስተ ከመኳንንት ጋር አስቀመጥኝ። አሁን ዚ መኳንንት ነው ጌ ነው። በቃሉ ደግሞ በጣም መኳንንት ነው አለባበሱ መኳንንት ነው። ክብር ላይ እሱ ፓስተር ዳኝ ደግሞ የመኳንንቶች መኳንንት ነው። ካስዬ መኳንንት እኔ ከፋንድያ አንስቶ ከመኳንንት ጋር አስቀመጠኝ ብሎ ነው ያበደው። ብሉይ ኪዳን ከነገስታት ጋር ማለት ዝም ብሎ ከካድሪዎች ጋር ምናምን ሲቀመጥ ጊዜ ደስ አለው ማለት ነው። በቃ ከኔ ከፋንድያ አንስተ እረኛ ነበርኩ አስቀመጠ፣ አበደ ማለት ነው። አሁን ቢኖርስ ዳይት እንደገና ክሬዚ ነው የሚሆኑ፣ ብቻውን ነው የሚያወራው። ባይዘው ለምን አሁን ደግሞ ከመኳንንት ጋር ደግሞ ያስቀመጠ በአብቀኝ ነው ያስቀመጠ።